ቤተሰብ እንግዲህ የዛሬው ቪዲዮ ደግሞ ብሩዬ እንግዲህ ይታሪ ነኝ ጋር ከች ብሏል ማለት ነው። የዛን ቪዲዮ ደግሞ በጣም ከባድ ነው። እንግዲህ ነገሮች አሁንም እየተባባሱ እየተባባሱ እንጂ የሄዱት ነገሮች እየቆሙ አልሄዱም ማለት ነው እንግዲህ ዛሬ ብሩዬ እንግዲህ ተጠርቶ ወደ ላይ ቤት ጓደኛ ካከች ብሏል ማለት ነው። እንግዲህ ብሩዬም በጣም ተሰምቶታል። ማነኛ ለፈራንክ ያረግነው ነገር እንጂ ሌላ ነገር አስበን ሌላ ነገር አርገን አይደለም። እባክህ ተረጋጋ፣ የምትናገረውን ነገር እያወክ እያሰብክ ለመናገር ሞክር። እኛ ምንም ነገር ያረግነው ነገር የለንም። እንዴት ዘ እንደምታስበው ሰው አይደለሁም ምናም ብሎ ራሱ በጣም ስሜተኛ ሆኖ እየተናገረ ይገኛል ማለት ነው። እንግዲህ የሰው ልጅ አንዳየ አንዳንድ ጊዜ ግዜ ታጋጥም ስራዎች ይገኛሉ፣ ሆነ ነገሮች እኛ ግን ማናስበው ማይሆን ነገር ወደዛ ተመልስ እናስባለን ማለት ነው። እንግዲህ ዛሬ እረክ ስቆት ማለት ነው። ትቶት እንደምታስበው አይደለሁም እኔ እንደዚህ አይነት ሰው አይደለሁም የምል ከሰከሰው አይደለሁም ብሎ በጣም ተቀይሞ ተቆጥቶ ዝም ብሏል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። በአለም ዳርቻ የምትገኙ ውድ የሀገሬ ልጆች ሰላማችሁ ሁሉ እመኝላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብ ሰብስክራብ እያደረጋችሁ አበረታቱኝ። ሼር ሰብስክራብ እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ። ምድ የማዳምዬ ቅመሞች በያላችሁበት ሁልጊዜ መልካም ነገር ሁሉ እመኝላችኋለሁ ማለት ነው። እያ ሀገራችንን ሰላማና አላይ ይመልስልን ሁላችን ዙሪያ መግቢያችን ናትና፣ ለዚህም ብቻ ራኔ እንግዲህ አባይ ብዬ ሰብስክራይብ አርጉኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ ካች ብያለሆኝ። አሁንም የሃይሚዬና የብሩኬ ነገር እየቀጠለ እየተባባሰ እየተባባሰ እንጂ ተዛሬ ነገ ይበርዳሉ፣ ዛሬ ሌላ ነገር ይመጣሉ፣ ዛሬ ይረጋጋሉ፣ ሁሉም ነገር ተረዳቶ ይመጣሉ። እያን ሁላችንም በጉት እየጠበቅን ነው የነበረው ቪዲዮ ነበረ ዛሬ ምላ እንዲ አዲስ ነገሮቹ እየተባበሱ ነገሮች እየጨመሩ ሄደዋል ማለት ነው። በጣም ከባድ ነው። አንድ ሰው ደግሞ ዞር ብሎንቱን ተላለ በጣም ከባድ ነው ማለት ነው። ብየራሱ በጣም ዛሬ ታናዷ ማን ነው? አናዷታል ልጁ ማለት ነው። እንግዲህ አንዳንዴ የምናገራቸው ነገሮች ይህን ሰው ይሰብረዋል፣ ይህን ሰው ያስቀይመዋል፣ ይህን ሰው ምን ያደረገዋል ወይ ብለን የምናገራቸው ንግግሮች ብናቅ ጥሩ ነው ብዬ አስባለሁ ማለት ነው። የወጋ ቢረሳ የተወጋ ረሳ የሚባል አባባል አለው ማለት ነው። ተተናግር ሆና ያንን ሰው ይቅርታ ብንለው ምንብል ነው ያ ይቅርታ ለሱ ምንም ዋጋ የለውም ቦታ የለውም ማለት ነው። ስለዚህ አስቀድመን የምናገራቸውን ነገሮች ብናቅ ጥሩ ነው ብዬን ማስባለሁኝ። ነገሮች አሁንም እየተባባሱ እየተባባሱ ስር እየነቀሉ ህድ ማለት ነው። የና ሀብርሽን የሀይሚየና ብሩኪ ነገር ማለት ነው

ወንዳ ወንዳ አይደለም ማለት ነው የወንድ ጀግና ግና ታሃሚዬ ውጭ ወደ ውጭ የማይ ነው ማለት ነው። ስለዚህ የስራ ብሎ ያው የፍራንክ ነገር ሆኖ እንጂ ሌላ ነገር አስቦ ሌላ ነገር ፈጽሞ አይደለም ማለት ነው። ግን መጀመሪያ የምትናገረውን ነገር ለመናገር ይሄ ነገር ያስቀይማል ይሄ ነገር ምን ያደረጋል ብለ ብታስብ ጥሩ ነው ማለት ነው። ብሮዬ አንተ እንደምታስበው አይደለም፣ የጨረቃዬ አንተ እንደምታስበው ነገር አይደለም ማለት ነው። የምር ከበር ነው አንዳንዴ እኛ ሰዎች ብንባል ይልም ባንተ በጓደኛ ቆን ሆኖ አይደለም ባይሆነ ራሱ በእንደዚህ አይነት መልኩ ማሰብ በጣም ከባድ ነው። በአሁኑ ሰዓት በዞ በጣም ከባድ በጣም ነው ማለት ነው እንግዲህ ነገሮቹ ስር እየሰደዱ እና ሀይሚዬም እየተገረበጡ ይገኛሉ። ፊቷቸው እየተዘቀዘቀ እንግዲህ ሀይሚዬ ጨረቃዎች፣ ቤተሰቦች ሀይሚዬን እየሰደዱባት እየዘቀዘቀዋት ይገኛሉ ማለት ነው። በኋላ ቅመማ ቅመማ ቅመማ ቅመማ ማለታችን አይቀርም ማለት ነው። ምክንያቱም ሀይሚዬና ብሩኬ ዛሬ እዚህ ቦታ የሆኑ ነገ ደግሞ ታርቀው ሌላ ቦታ ሆነው እንደሚገኙ ሁላችንም በተስፋ እንደምንጠብቅ እንደምናይ እንትናል። ስለዚህ ለሰው ልጅ ያን የሰው ልጅ ባና አስቴሞ የሰው ልጅ መጥፎ ነገር ባንነጋገር በመጥፎ ነገር ጥሩ ነው አስባለሁ። በጣም ከባድ ነው። ለሰው ነገር እንደዚህ ነው ነው እየተከረበተ ይገኛል ማለት ነው ጨረቃዎች የምንለው ነው። ፍቅር ነው እንዴ። ምክንያቱም የሰው ልጅ ይጣላል፣ ይጋጫል፣ ይላያል። ሀይሚ እና ብሩኬ ደግሞ ይህን ፈተና አርፈው ይሄን ፈተና ተፈትነው እንግዲህ ሀይሚዬ እንግዲህ ይሆናል ገብታ ይሆን እንግዲህ ብሩኬ እየፈተነችው ትገኛለች ማለት ነው። አሁን ብሩኬ በቃ እኔን ተዋት ተሷ ጋር ህይወትን ቀጥል፣ እኔን ተወኝ እያለች ያለችው ህይወት እየፈተነች ነው እንጂ ሀይሚዬ ተልቡ አሁኑ ታውቃላችሁ ሀይሚዬ በብሩኬ አትደራደርም። ምንም ምንም ቢመጣባት በልቧ ካውያ አትደራደር ማለት ግን ሀይሚዬ ደግሞ አሁን አዙራ ደግሞ ብሩኬ ያን ሁሉ እንዲያረጋት ደግሞ አሁን ደግሞ አዙራ ሀሚዬ ብሩኬን እየፈተነች ትገኛለች ማለት ነው። ብሩዬ ደግሞ አሁን ትልቅ ፈተና ላይ ይገኛል። እንዴት ዝትለው ትቶኝ ሄዳለው ወይ ወይስ ተሷ ጋር ይቀጥላሉ ወይስ በእኔ አይደራደርም ወይስ እኔን ትቶኝ ሄድም በሚሉ ብዙ ፈተናዎች አሉ። ና ሰው በሚወደው ሰዎች የሆነ ፈተናዎች ይፈታተናሉ። ና ሀሚዬ ደግሞ አሁን ብሩዬን እየፈተነችው ትገኛለች እንጂ እውነት ሀሚዬ በብሩዬ ጨክና ይሄን ነገር ይቅርታ ለመቀበል ምናምን ጠፍቷት ሳይሆን ያኔ አሁን ለብሩኬት ትልቅ ፈተናዎች እየፈተነችውና እንያነት ናቸው ትገኛለች ማለት ነው። እና ሁሉም ነገር ይህም ነገር ነገር ተረጋግተው ብለው ለሚመለሱ ነገር ተጣልተውና ተራርቀው ለማይራረቁ ነገር እኛ ግን ለሰዎችን ባንነካ፣ ሰዎችም ባናደማ፣ ለሰዎች መጥፎ ነገር ባንመኝ ጥሩ ነው ብዬ አስባለሁ ማለት ነው። እንጂ ሀይሚዬ መሬ ነው። ሀይሚዬ ስንት የዓመት ፍቅር ትታ እርግፍ አርጋ ህይወትን ቀጥል፣ የራሴን ህይወት ልምራ፣ አንተም የራሴ ህይወት ተስፋ ቃ ቀጠል ብትለው ያው ይህ ፍራንክ እንጂ የእውነቷን አይደለም ማለት ነው። ሀይሚዬም በብሩኬ አትደራደርም፣ ብሩኬ ደግሞ በሀይሚዬ አይደራደርም። ሁላቸውም በስራሳቸው አይደራደሩም ማለት ነው። ሀይሚዬም ታሱ በላይ እሷም ልክ እንደዛ ማለት ነው። ስለዚህ ብሩኬ ደግሞ ዛሬ ጓደኛው ተብዬው አስቀይሞት ልቡን ሰብሮ ብሩኬ ደግሞ እንግዲህ እና የሰው ልጅ ና የማናገር ነገር አለ ብለን ጠርተ ነው በእንደዚህ አይነት ንግግር መሸኘቱ በእንደዚህ አይነት ነገር መቀበል በጣም ከባድ ነው፣ ወይምር በጣም ከባድ ነው፣ ማሁኑ ሰዓት ማለት ነው። ልብ የሚነካ ንግግር ማለት ነው። ስለዚህ ዙሪያችሁ ዙሪያችሁ መገናኘታችሁ ስለማይቀር ይሄ ነገር ነግጧት ስለማትፈቱን ነገር ጓደኛህም ባታስቀይመው ጓደኛህም ባታደማው ጥሩ ነው ብዬ አስባለሁ ማለት ነው። በዘበይ ሀይሚዬም ብሩኬም ይታረቃሉ። መታረቃቸው አይቀሩም። ነግጥ አሁን ሀሚዬታውን በላይ ቪዲዮ በቃ ያው በጣም ብሩኬም ሀይሚዬም በጣም ታግሷታል እንግዲህ እየማለ ነው የትናንትና የተፈረመው ቪዲዮ ታሁን በላይ አይታይኝም ብሎ እየማለ ነው። ያንን ቪዲዮ እንትን ያልማ ነው። እንግዲህ ብሩኬ ደግሞ ነገሮቹን ታልቀጠለ አልታረቅም ብሎ ነገሮቹን ታልቀጠለ በስተቀር የሀይሚና የብሩኬ ቪዲዮ ታሁን በላይ ይረዥማል ብዬ አላስብም። ነገሮቹ ታሁን በላይ ምን ያክልም ይቀጥላል ይራዣማል፣ ብዬ አላስብም። ያው ሀይም ብሩኬ ደግሞ ተመልሶ ሀይምየኔ እኔ ቅርታ አላረግላትም አልቀበላትም። እንግዲህ በጣም እየተፈተነ ነው። ፈተናዎቹ በጣም በዝተውበታል። በአሁኑ ሰዓት ብሩኬ ላይ ማን ነው? ፈተናውን በጣም ተቋቁሞታል። የምር የምር ወንድም ወንድ ነው። የምሬ ነው ምላቸው በአሁኑ ሰዓት እንደዚህ አይነት እንትን ማለት በጣም ከባድ ነው ማለት ነው።

የምሬኖ ከባድ ፈተና እንግዲህ የሚወጣው ፈተና እና የሚወርቅ ወርቅጠኛ ነኝ ብሩዬ ደግሞ ይህም ፈተና ያልፈዋል እንጂ አይወርቅ ማለት ነው። ምክንያቱም ለሚወደው ሰው ምንም ነገር ሁኖ ወዲያ ወዲህ ቢሎት ምንም ቢያርጉት ቢናገሩት በዛ በሚወደው ሰው ለን ያለው ሰው ምንም ቢፈጠር ምንም ቢፈጠር በቃ ድርድር አያውቅም ማለት ነው። ብሩዬ ደግሞ በሀይሚዬ ድርድር ስለሚያ ስለማይል ይህን ፈተና እንደሚወጣው ሁላችንን በጉጉት እንጠብቃለን ማለት ነው። ከአሁን በላይ የሚሰሩ ቪዲዮዎች ይረዥማሉ ብዬ አላስብም። ብሩዬ ደግሞ ተገልብጦ ይቅርታ አልቀበልም ምናምን ተላለ በስተቀር ከአሁን በላይ ነገሮች ይቋረጣሉ ብዬ ነው ማስበው ደግሞ ምናያለን እና ስለዚህ አይምዬን ጨረቃዎች፣ ጨረቃዎች፣ ጨረቃዎች እያላችሁ እነዛ አንተ የምትሏት ዛሬ ግን ፎቶቸውን እየከረበታቸው ምትረግጧቸው ማለት ነው። ይሄ አይደለም የሰው ልጅ አንድ መሆን አለበት ማለት ነው የሰው ልጅ አንዲት የሆነውን ያልኩበት ምክንያቱም እንደምታውቃላችሁ ቲከፋውም ቲደሰትም ቲጠላም ቲስቅም አንድ መሆን አለበት እንጂ ቲስቁ ብቻ አይደለም የሰው የተጎኑ መሆን ያለበት ይሄ የዛ ሰው ጓደኝነት ወይ ዛ ሰው ማንነት ታሁን ይሄ ማስመስል ነገር ነው ማለት ነው ምክንያቱም እንደዛ ሀይም እያይም እየ ጨረቃዋ ጨረቃዋ ጨረቃዋ ብለን ዛሬ እነሱ ይህን እንደዚህ አይነት ወጥመድ ውስጥ ገብተው የበደህና ሰዓት ባሉ ጊዜ ይሄ በዛሬ ሰዓት ግን እንደዚህ ብሎን አይነት ናቸው። እነሱ የነሱን ፎቶ መዘግዘቅ የእነሱን ማነት ዝቅ ማድረግ አያስፈልግም። የምር እኛውን ራሳችንን የምናፍርበት ያን ነገር እኮ ያን እነሱ ምንም አይሆንም ግን እኛ ነገ ጠዋት እናፍርበት አይነት ተመልሰን ያን ነገር አፍረን ዲዛይን ነገር መቀጠል በጣም ከባድ ነው ከምንም በላይ እና ሀይሚና ብሮኬት አሁን በላይ ነገሮቹ ረዥምባቸዋል ብዬ አላስብም። ነገሮቹ እየተጠናቀቁ ይመጣሉ፣ ይታረቃሉ፣ አንድ ይሆናሉ። ሀይሚዬና ብሩኬ ምንም ምንም ቢሆን መሸ መነሸን ቢሆን አይለያዩ መሽን ቢሆን አንድ ናቸው። ማነው ፍቅር ያሸንፋል በሚለው ማለት ነው እንግዲህ ብሩዬ ደግሞ ፈተናውን ታሁን በላይ ያለውን ፈተና እንደሚወጣው ሁላችንም በበጉት እንጠብቃለን። ማነው እንግዲህ ጨረቃዋየ ሀይሚዬ ጅግናዋ ማለት ነው እየፈተነችው ከበር ፈተናዎች ማለት ነው፣ የምሬ ነው ከበር ፈተናዎች እየፈተነች ትገኛለች እንጂ ሌላ ነገር አስብ የለም። ምክንያቱም ተሴትም ዜትም የሚያስብ ቅንጭላት አላት እንጂ በዚህ ትናንትና በመጣ ሴት ሄድ ብላ ሸኝታው በእሷ ቀይራ ወይም በእሷ ንትን ብላው አይደለም ማለት ነው። እና ሁሉም ነገር መንገድ ይይዛል መስመር ይይዛል ማለት ነው። የማይስተካከል ምንም ነገር የለም። አይመየና ደግሞ ነገ ታርቀው አንድ ሁነው እየሳቁ እንደሚመጡ ሁላችንም በጉጉት እንጠብቃለን ማለት ነው። እና ሀቢቦችዬ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ በአለም ዳርቻ የምትኖሩ ውድ የማዲያም እየቀማዎች አላህ ጥብቅ አላህ ያድርግልን፣ እመዬ ሀገራችንን ሰላም አላህ ያድርግልን። ለዚህ ቻናል አዲስ ሆናችሁ ሰብስከሪ በስተለቡኝ ሰላሙ አለይኩም ራሁላ በረ በጽናት ቆሞ በስቃይ ወኔ